በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለሆሳዕና በዓል በሰላም አደረሳችሁ። እግዚአብሔር አምላካችን ምሕረቱ፣ ቸርነቱ፣ ይቅርታው የበዛ አምላካችን እድሜ ለንስሐ ሰጥቶ እንኳን ለበዓለ ሆሳዕና በሰላም አደረሰን አደረሳችሁ። እነሆ ሆሳይናን በሚመለከት የሉቃስ ወንጌል ምዕራፍ 19 ቁጥር 28 ጀምሮ ያለውን ምንባብ አነብላችሁና በአንድ ርዕስ ጥቂት እላችኋለሁ። በዚህ ሳምንት ግን የሚሆኑ እውነቶችን ሁሉ እግዚአብሔር እንደፈቀደ መጠን እግዚአብሔር ቢያበረታኝና ጊዜን ቢሰጠኝ እያንዳንዳቸውን በጥቂት በጥቂቱ ለማድረስ እሞክራለሁ። ስለዚህ ሰብስክራይብና ሸር እያደረጋችሁ አገልግሎቱ እንዲስፋፋ አዘጋጁም እንዲበረታታ እንድታደርጉ በልውል እግዚአብሔር ስም ጠይቃቸዋለሁ። ምንባቡ እንዲህ ይላል፣ የሉቃስ ወንጌል ምዕራፍ 19 ቁጥር 28 ጀምሮ ያለው የእግዚአብሔር ቃል እንዲህ ይላል። ይህንም ነገር ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና፣ በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ? አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውም በመንገድ ያነጥፉ ነበር። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀመሩ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም፣ በአርያምም ክብር አሉ። ከህዝቡም መካከል ከፈሪሳውያን አንዳንዱ መምር ሆይ ደቀ መዛሙርትህን ገሥጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኋሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና፣ ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል፣ አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና፣ የሉቃስ ወንጌል ምዕራፍ 19 ቁጥር 28 እስከ 45 የነበረው የእግዚአብሔር ቃል ነበር። ስለ ቃሉ የቃሉ ባለቤት ልውል እግዚአብሔር ስሙ ለዘላ ዓለም የከበረና የተመሰገነ ይሁን። ስለ በዓሉ ታሪክ ጥቂት ለማለት ርዕስ ለመምረጥ ወደድሁኝ። እነዚህ ዝም ቢሉ ድንጋዮች ይጮሃሉ። ሉቃስ 19 ቁጥር 40 ስቶንስ ውድ ኢሚዲትሊ ክራይ አውት እነዚህ ዝም ቢሉ ድንጋዮች ይጮሃሉ። የትምህርታችን መሰረታዊ ዓላማ እግዚአብሔር ኢየሱስ ክርስቶስን ፍጥረታት ሁሉ እንደሚያመሰግኑት የፍጥረታት ሁሉ አምላክ መሆኑን ድንጋዮችን ማናገር የቻለ አምላክ መሆኑን የተአምራት ባለቤት መሆኑን መናገርና ማስረዳት እንዲሁም በበዓለ ሆሳዕና ስለፈጸማቸው መነጋገር ነው። እግዚአብሔር ልቦናችንን ይግለጽልን። እነዚህ ዝም ቢሉ ድንጋዮች ይጮሃሉ። ይህ ማለት ይባረክው ሁሉ ግብረ እግዚ ለእግዚአብሔር የእግዚአብሔር ስራዎች የእጅ ስራዎች ሁሉ እግዚአብሔርን ያመሰግኑታል የሚለው ጠቅለል ይላል። ስለዚህ በዓሉ ዋናው ምንድን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትንቢተ ዘካርያስ እነሆ ንጉሥሽ በአህያዋና በወርንጫዋ ተጭኖ ወዳንቺ ይመጣል ሰላምሽ ይመጣልሻል ፣ ሰላምሽን ተቀበይ ተብሎ ለኢየሩሳሌም የተነገረው ትንቢት የተፈጸመበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያና በውርንጫዋ ተጭኖ ወደ ኢየሩሳሌም የገባበት እነሆ ሆሳዕና በአርያም ሆሳዕና ለዳዊት ልጅ ሆሳዕና እያሉ ያመሰገኑበት ነው። ሆሳዕና ማለትም ትርጓሜው ኦ እግዚኦ አድህን ሶ ኦ እግዚኦ ሰርክ ሶ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና የሚል ትርጓሜ ነው ያለው። በዓሉን የምናከብርበት ምክንያት ደግሞ ወደ ኢየሩሳሌም በሚገባበት ሰዓት ኢየሱስ እርሱ ክርስቶስ መሆኑን ያመኑት ሁሉ ዘንባባ ዝንጣፊ እየዘነጠፉ ልብሳቸውንም ቅጠሉንም እያነጠፉ ያመሰገኑበት ዕለት ስለሆነ ነው። ስለ ኢየሩሳሌም አስኖላታል። ምክንያቱም ብዙዎቹ ባለማመናቸውና ባለመቀበላቸው ነው። አሁንም ያላመኑ ማመን ይጠበቅባቸዋል። ያመነዎች ደግሞ ሆሳዕና በአርያም ያልን ማመስገን ይኖርብናል። የበዓሉን ታሪክ በስብከት ወደፊት እንመጣበታለን። ለዚህ ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። መልካም በዓል